የኔ ግንባሬንና ሙሉ አይኔን ነው የእነሱ ደግሞ ወይም ግማሽ ሰውንም ደረሳቸው፣ ምናምን እንደዛ ነው ይወድ ቡናን አፍልቶ የመጠጣት ባህል በሸክላ ጀበናና በዘመናዊ የቡና ማፍያ ማሽን ቢሆንም ከቅርብ ጊዜያት ወዲህ ግን ቡና የሚፈላው ሞካፖት ወይም በተለምዶ እስቲም እየተባለ በሚጠራው አነስተኛ የቡና ማፍያ ማሽን እየሆነ መጥቷል። የጀበና ቡና እየሸጡ የሚተዳደሩም ደንበኞቻቸውን እንደየፍላጎታቸው ለማስተናገድ ቡናን በዚሁ ማሽን ያፈላሉ። ይህ ሲሆን ታዲያ ከማሽኑ ጥራት ጉድለትና ከአጠቃቀም ግንዛቤ ማነስ እቃው ፈንድቶ ጉዳት ደረሰ ሲባል የሚሰማ ዜና እየሆነ መጥቷል። ጉዳት ከደረሰባቸው ሰዎች መካከል አንዷ ትዕግስት ላቀናት። ከዚህ ቀደም የጀበና ቡናን በማፍላት ስትተዳደር የነበረችው ትዕግስት በዚሁ የቡና ማፍያ እቃ ፍንዳታ ሁለቱንም ዓይኖቿን አጥታለች። እኔ አሁን የዛኔ በሳቱ የተመዳብኝ ፍንዳታ የተከሰተ ከምንም አይደለም ላወጣው እያለ ነው። ስለዚህ ጠንቆ ጨርሶታል። ሁኔታ ቃው ጥራት አንጻር ይመስለኛል ለኔ እስካሁን የተገነዘቡት እና የተረዳ ውስጥ ለእኔ ፍንዳታ የደረሰ ማቴሪያሉ አንጻር ነው ነው ብዬ ነው የምለው። እኔ ለራሴ መጀመሪያው ብዬ ጨመቀ ሳይሆን መጨረሻ አካባቢ ነው እኔ ወደ ሰዎች ልወስድ እያለ ነው ፍንዳታ የተፈጠረ። ትዕግስት በእርሷ ላይ የደረሰው አደጋ ሌሎች ላይ እንዳይደርስ ማህበረሰቡ ይህንን የቡና ማፍያ ሲጠቀም ከፍተኛ ጥንቃቄ እንዲያደርግ መከራለች። የእነሱ እየፈላ ያለን ይሁን ከአይናቸው ላይ የደረሰን ያለን እንድሳሆን የእኔ ግንባሬን እና ሙሉ አይኔን ነው የነሱ ደግሞ ወይም ግማሽ ሰውንም ደረታቸው ምናምን እንደዛ ነው የጎዳ። በዚሁ ምክንያት ጉዳት የደረሰባቸውን ሰዎች የሚያሳዩ ፎቶዎች በየማህበራዊ ሚዲያው ሲዘዋወሩ ተመልክተናል። ካሁን በፊት ፈንድቶብኝ ያውቃል፣ ግን እግዜር ይመስገን እኔን አልነካኝም። ግን ጥንቃቄ በጣም ይፈልጋል። እዛ ጋር ራቅ ብሎ ነበር የጠርኩትኝ። ያው ኮሪሱን ነው እንትን አርጉት፣ በስቶት የገባ ወደ እኔም እራሱ ሄጄ ቡና ጠጣ የሄድኩባቸው ቤቶች ላይ ኮርሜሳቸው ተበላሽቶ ወይ ቡና ነብቶት ምናን ሳይ አውቃችሁ የቀለም የቡና ስታይል አርጋችሁት መስል ስቲ ፈድቶብን ነበር አይነት ነገር። አንድ ቤት በቀን አራት ጊዜ የፈነዳብበት ቤትም አለ። የቡና ማፍያ ማሽን ባለሙያ የሆነው ሙሉ ቀን በላይ እንደሚለው የቡና ማሽኑ የጥራት ደረጃ ዝቅተኛ መሆንና የአጠቃቀም ችግር መንስኤ እንደሆነ ተናግረዋል። አጠቃቀም ችግር አለ። የእቃው ችግር አለ። ቢያንስ አምስት አይነት ነገሮች ይህ እንዲፈነድ ያደርጋሉት። አንደኛ የመጀመሪያው እቺ ቫልቭ አለች ማስተንፈሻ ከዛ ውሃውን ሲያደርጉት ምን ያደርጋሉ መሰለሽ እዚህ ውስጥ እዚህ መስመሩ ላይ ይደፍኑታል። እዚህ ጋር ውሃውን ሙሉ ያደርጉታል። ይሄኛው የተወሰነ ቀዳዳን ያለው እንደምታየው ድፍን ነው ማለት ጠቅጠቅ አለው። ከዛ ውሃው መጨረሻ ላይ ሳክ እያደረገ ቡናውን እየጨመቀ እዚህ ውስጥ የሚያደርገው ይሄ ነው። ከዛ ቡና ራሱ መቻል ቅባት አለ ቅባት ስትቆይ የቤት ከሆነ ወዝ አለዋል ያ ቅባት ምን ይሆናል፣ ሁልጊዜ ልክ ዱቄቱ ላይ በዚህ እየተደፈነ እየተደፈነ እየተደፈነ ሄድና ይሄ ሙሉ ተደፍኖ ያልቃል። ከዛ ይሄ እዚህ ጋር ይከደናል ማለት ነው። ሲከደን እዚህ ውስጥ ከፍተኛ ውሃ አለ። እሳት ላይ ነው የሚጣደው። እሳት ላይ ተጥሎ ይሄ በጣም በፓወር ሲፈላ ነው ቡናውን የጨመቀው እዚጋ የሚመጣው። እዚህ ውስጥ ያለው ውሃ የት ሄድ? ይሄ ከተደፈነ ይሄ ከተደፈነበት ቫልቧ ከተደፈነች እዚጋ ያስተነፍሳል። ሲያስተነፍስ ማስተንፈሻ ካጣ ውሃ ምንድን ነው የሚሆነው? አማራጭ መፈንዳት ነው ማለት ነው። የእሳት አመጣጠን እስቶቭ የሚፈልገው እስቶቭ አጀስት የሚደረግ እስቶቭ አለ አይደለም፣ ዘመናዊ እስቶቭ ማለት ነው። በሱ ነው መሆን ያለበት። ለምን እሳቱን ስትመጥኝለት ፕሬሸሩም እዚህ ጋር ቀነስ ይላል ማለት ነው። ስለዚህ እኛ አገር ግን ምንድን ነው የሚደረገው? ከሰል ላይ አንዳንድ የጀበና ቡና ቤቶች ላይ ሳይ ትልቅ ምድጃ አለ። እዛ ምድጃ ላይ ሙሉ ከሰል ሞላና እሳቱ የበዛ እሳት ይደረጋል። አምስት ስድስት ስት የሚጥሉና ያስቀምጡታል። እዚህ ጋር የምናደርገው ቡና የግራይንድ ችግር ሲፈጩ ቡናውን ያደርጉታል፣ ደቃቃ ይሆናል። በጣም ይደቀን፣ ፊልተር ስፕሪሶ ነው የሚባለው። ፊልተር ቡና ነው የሚደረግበት። ፊልተር ቡና ሲደረግበት አፈጫጩ ደቃቃ ከሆነ ይመጣና ቡናውን ጥቅጥቅ ያደርጉታል። 55 ግራም ቡና ብቻ ነው የሚይዘው 55 ግራሙ ፍጭት ይፈልጋል። ከዛ እዚህ ጋር ይመጣና ቡናውን ጥቅጥቅ ያለ ጉልሻ አንዳንዶቹም ብታምኚ ባታምኚ እንዲህ ይቆልሉታል። በዚህ ልክ ላይክ እንደዚህ ድረስ ይቆልሉታል። ከዛ ያደቃቅ ያለ ፍጭት እዚህ ይመጣና ይደረጋል፣ ይጠቀጥቁታል። ውሃው ያንን አልፎ ለመሄድ በጣም ይቸገራል። አሁንም አማራጩ ምንድነው? ይቺ ቫልቭ ባት ደፈር እንኳን ይቺ ቫልቭ የምታወጣው ፓወር በጣም ትንሽ ነው። ፍጭቱ በጣም ወሳኝ ነው። ባይዘው እንደው ከሁሉም ከጽዳቱ ሁሉ በላይ ማለት እንዳልኩሽ ትልቅ ጻጥ ላይ ነው የሚጣደው። ያ እሳት ከስር ይገፋል። ውሆ ይፈላል በዚህ ውጣ ልውጣ ይታገላል ይፈነዳል ማለት ልክ ቡለን አለ አይደል እንደ ቡለን ነው ሁለቱም ይታስ ልክ እንደዚህ ያሰርሽ አሰርሽ ነው የምታስገቢው እንደዚህ ያለ ውሃውን ታደርጊያለሽ ቡናውን አድርገሽ ይኸው አድርገሽ ጥቅጥቅ አድርገሽ ታስሪያለሽ ከዛ ይሄ ምን ይሆናል ልክ ሁሌ አይደለ በየቀኑ አይደል ይሄን የምታስሪው የምትፈጪው ምናምን እንደዚያ ሲሆን ይሄ ምን ይሆናል እስፓናት ይሆናል ሊሾ ይሆናል ይሄ እንደው ዘንብሎ ያስገቡና አስር ያደርጉታል ይሄኛው ይሄኛውን ይገፋዋል በቡናው ማለት ነው። በዚህ አማካኝነት ያደርግና ይገፋዋል። ሲገፋው ይሄ ብትን ብሎ ኮርኔስ የሚበሳው ይሄ አንድ። ኢቢሲ ዶት ስትሪም ይህንኑ መነሻ በማድረግ ችግሩን ለመፍታት ምን መደረግ አለበት ሲል ጉዳዩ የሚመለከታቸውን አካላት ጠይቋል። ይህ ማሽን ስታንዳርድ ወጥቶለት ቁጥጥር እየተደረገበት እንዳልሆነ በኢትዮጵያ የደረጃዎች ዝግጅት መሪ ስራ አስፈጻሚ ከሆኑት አቶ ይልማ መንግስቱ ተረድተናል። ወደፊት ግን ስታንዳርድ ወጥቶለት ወደ ሀገር እንዲገባ እንደሚደረግ ገልጸው እስከዛው ህብረተሰቡ የሚገዛውን እቃ ምንነትና አብሮት የሚመጣውን የአጠቃቀም መመሪያ በጥንቃቄ እንዲጠቀም መክረዋል። በደንብ ከተጠነቀቁ ይሰራል። ግን አንዳንዴ ሙሉ ለሙሉ እስከሚወጣ ሳት ላይ መጣድ የለበት መሀል ላይ እያወረዱ መቀዝቀዝ አለበት። ሰው ፍላጎቱ ደግሞ እዛው ላይ ፈልቶ እንዲቀዳለት የሚፈልግ ሰው አለ። ግን ደግሞ ጉዳት ከሚደርስ በጀበናው ቢጠጣ ጀበና ላይ ተገልጦ ቢጠጣ አለ። የቡና ማፍያ ማሽኑ ስታንዳርድ ወጥቶለት ቁጥጥር ሊደረግበት ይገባል ያሉት አቶ ይልማ ከህብረተሰቡ በተገኘው ጥቆማ መሰረት ለጉዳዩ ትኩረት ተሰጥቶ ይሰራል ብለዋል። ሾፕ የሚከፍቱ ሰዎች ይህን ሞካፖት መጠቀም ከፈለጉ ኦሪጂናል ይጠቀሙ፣ የሚል ሀሳብ ያለ እስቲም ኮፊ ሀውስ የሚከፍቱ እዚህ ኮፊ ቢዝነስ ላይ የሚገቡ ግን በሙሉ ይህንን አይጠቀሙ። ከተጠቀሙ ጥንቃቄ ያድርጉ። ከጥንቃቄውም ደግሞ እኩል ለኩል እራሳቸው ፈጭቶ የሚጠቀሙትን ቡና ፊልተር፣ እስፕሬሶ የሚለውን ፍጭት የፍጭት ታይፕ በደንብ መለየት መቻል አለባቸው። ይህም ሌላኛው መልቴ ነው ማለት ነው። ማሽኑ ከፍተኛ ኃይል ባለው እሳት መጣድ ወይም የኤሌክትሪክ ኃይል መጠቀም እንዲሁም የተለያዩ ምክንያቶች ለጉዳቱ እንደ መንስኤ ይነሳሉ። በቡና ማፍላት ስራ ላይ የተሰማሩ ባለሙያዎች እንዲሁም ቤት ውስጥ የሚጠቀሙ ሰዎች ጥራቱን የጠበቀ የቡና ማሽን እንዲጠቀሙ ባለሙያዎች ይመክራሉ።